በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ ብለን የቅዱስ ያሬድን ታሪክ እንጀምራለን። ያሬድ ማለት ሙራድ ማለት ነው። ብሔረ ሙላዱ አክሱም ነው። ትውልዱም ከዘርዓሌዋውያን ነው። አባቱ አዳም እናቱ ታውክሊያ ይባላሉ። ይህም ቅዱስ ከአባ ጊዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ቀደምት ከአክሱም ካህናት ውስጥ ነው። እርሱም አስቀድሞ የክብር ባለቤት ጌታችን ሃይማኖት በውስጧ የተሰበከና በእመቤታችን ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ ነገር ግን ቅዱስ ያሬድ መማር ተሳነው ነው። በአንዲት ዕለትም መምህሩ ተበሳጭቶ አሰናበተው። ካዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፍ ላይም ሲመለከት አንዲት ትል ስትወጣ አየ። ትሉንም ከዛፉ እኩሌታ ደርሶ ሲወድቅ እንዲሁም አየ። ስድስት ጊዜ ከወደቀ በኋላ በሰባተኛው በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋትና ድካም ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ፣ ይቅርታ አድርግልኝና እንደ ወደድክ አድርገኝ፣ እንዲሁም እማርልሃለሁ አለው። መምህሩም ተቀበለው። ከዚህ በኋላም ወደ እግዚአብሔር አልቅሶ ለመነ። እግዚአብሔርም ልቦናውን በመንፈስ ቅዱስ ብሩህ አደረገለትና በአጭር ጊዜ ውስጥ የብሉይና የአዲስን መጽሐፍ ታወቀ። ዲቁናም ተሾመ። ከዚያ በኋላም በዚያን ወራት እንደዛሬው በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሑት እንጂ። እግዚአብሔርም ከኤዶም ገነት ሶስት ወፎችን ላከለት። እነርሱም በሰው አንደበት ተናገሩት። ወደ ኢየሩሳሌም ሰማያዊትም አወጣው። ሃያ አራቱ ካህናተ ሰማይ የሚያመሰግኑትንም ማህሌታቸውን ተማረ። ትንቢተ ኢሳይያስ ምዕራፍ ስድስት ከቁጥር ሁለት። ወደ መኖሪያው ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሦስት ሰዓት ገባ። በታላቅም ቃል አሌሉያ ለአብ አሌሉያ ለወልድ አሌሉያ ለመንፈስ ቅዱስ። የጽዮንም ደገኛዋ ሰማይን ፈጠረ ዳግመኛም እንዴት እንደሚሰራት የድንኳኑን አሰራር ለሙሴ አሳየው አስተማረውም አለ። ይህንም ምስጋና አርያም ብሎ ጠራው። የቃሉንም ድምፅ በሰሙ ጊዜ ጳጳሱም ካህናቱም፣ የመንግሥት ታላቆችና ሕዝቡ ሁሉ ወደ እርሱ እሮጡ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ፣ በመጹና በጸደይ፣ በአጽዋምና በበዓላት፣ በሰንበትም እንዲሁም በመላእክት በዓል በነቢያትና በሐዋርያት፣ በጻድቃን፣ በሰማዕታት እንዲሁም በደናግልም በእነርሱ በዓል የሚሆን አድርጎ ከሶስቱ ዜማው ሠራ። ይኸውም እነዚህ ሶስቱ ዜማዎች ግዕዝ፣ እዝል፣ አራራይ ናቸው። የሰው ንግግር፣ አእዋፍ፣ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱም የያሬድን ድምጽ እያዳመጠ ልቡ በተመስጦ ሄደበትና የብረት ዘንጉ በያሬድ እግር ላይ ተከለው ከእርሱም ደምና ውሃ ፈሰሰ። ያሬድም ማሕሌቱን እስከሚፈጽም አልተሰማውም ነበር። ንጉሱም አይቶ ደንግጦ በትሩንም ከእግሩ ላይ ነቀለ። ስለፈሰሰው ሰው የደምህ ዋጋ የፈለግከውን ለምነኝ ብሎ ለቅዱስ ያሬድ ነገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሱም በማልለት ጊዜ ወደ ገዳም ሄጄ መነኩስ ዘንድ ማልልኝ አለው። ንጉሱም ሰምቶ ከመኳንቶቹ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሃላውን ፈራ። እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ለፊት ቆሞ ፈጽሞ የተመሰገንሽ የከበርሽና ከፍ ከፍ የሚያልሽ የብርሃን መውጫ የሕይወት ማዕረግ የሚለውን ምስጋና እስከ መጨረሻው ሲናገር ክንድ ያህል ከምድር ከፍ ከፍ አለ። ይህ ጸሎትም አንቀጸ ብርሃን ነው። ከዚህ በኋላም ወደ ሰሜን አገር ሂዶ በጾም በጸሎት በዚያ ተወስኖ ሥጋውን እጅግ እያደከመ ኖረ። ገሉን፣ በዚያ በፈጸመ እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ የምህረት ቃል ኪዳን ሰጠው። ከዚህ በኋላም ተሰወረ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በሁለተኛነት የምናከብረው ባላችንም ቅድስት ሐናን ነው፣ የእመቤታችን የቅድስት ድንግል ማርያም እናት የሆነችው ቅድስት ሐና ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልክ ልጅ ከሆነ ለማጣት ልጁ ናት። ማጣትም ሦስት ልጆች አሉት። ሦስቱም ሴቶች ናቸው። የታላቂቱም ስም ማርያም ናት። ሁለተኛው ስሟም ሶፊያ ናት። ሦስተኛይቱም ስሟ ሐና ናት። ታላቂቷም ማርያም ለባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ቀን ጀምሮ ስደቷም ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናቱ የሆነችውን ቅድስት ኤልሳቤጥን ወለደቻት። እኚህም ሰሎሜና ኤልሳቤጥ ለቅድስታና የእህትማማቾች ልጆች ናቸው። ይህችንም ቅድስታናን በስውር የምትሰራውን ገድሏንና ትሩፋቷን እንዳንጽፈው አንዘልቀውም! የተቻለን መጠን ቅድስናዋን ለመዘከር እንደ ይች ጻድቂቱ ሐናም መካን ነበረች። ልጅን ይሰጣት ዘንድ ወደ እግዚአብሔር ትማልድ ነበር። እርሷም በዚያ ወራት የመካኖቹን መባ ካህናቱ አይቀበሉም ነበርና፣ እነርሱም ከሰው ወገን የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም አርባ ቀን እስኪፈጸም በሊባኖስ ተራራ ውስጥ ቆሞ ይጸልይ ነበር። እግዚአብሔር የታዘዘ መልአክ በራእይ ተገለጸለትና ለዓለም ሁሉ ድኅነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱም ለቅድስት ሐናም ከእግዚአብሔር የታዘዘ መልአክ የሰማውን ያንን ራእይ ነገራት። ቃሉም እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷም የሚወለደውን በዘመኑ ሁሉ የቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስዕለትን ተሳለች። ከዚህ በኋላም ይህችን የከበረች ሕፃን ነሐሴ ሰባት ቀን ጸነሰች። እነሆ በዚያ ወራት ሳምናስ የሚባል ዘመዷ ሞተና አስከሬኑን እየዞረች ስታለቅስ ጥላዋ ከአስከሬኑ ላይ ቢያርፍበት ካልጋው ብድግ ብሎ ሰማይና ምድርን ለፈጠረ የፀሐይ ጽድቅ እናቱ የሆንሽ እመቤቴ ሆይ ሰላምታ ይገባሻል፣ ብሎ ለእመቤታችን ባህና ማህፀን ሳለች መስክሮ ሰግዶላት ተመልሶ አርፏል። ሁለተኛም ኤርሳባን የምትባል አንድ አይና አክስት ነበረቻት። የቅድስት ሃናን ሆድ በእጇ ድስሳ አድርጋ አይኗን ብትዳስስ አይኗ በርቶላት አይታለች። በዚያን ጊዜ አይሁድ የቅናት መንፈስ አደረባቸውና አናና ኢያቄም ምን ይወልዱ ይሆን? አባቶቻቸው ዳዊትና ሰለሞን አርባ አርባ ዘመን ገዙን። ካናና ከእያቄም የሚወለደውማ ሳትወለድ ሙት ያስነሳች፣ ስትወለድማ እንደ ሰም አቅልጣ እንደ ገል ቀጥቅጣ ትገዛናለች። ከወዲሁ እናጥፋት ብለው በጠላትነት ተነሱባቸው። መልአኩ ቅዱስ ገብርኤል ለኢያቄም በራእይ ተገልጾ ተነስ ሐናን ያዝና ወደ ሊባኖስ ተራራ ሂዳለውና በሊባኖስ ተሰደው እንዳሉ ግንቦት 21 ቀን ለመለኮት ማደሪያ ትሆን ዘንድ የተመረጠች የዓለም ሁሉ መመኪያ የሆነች መቤታችን ቅድስት ድንግል ማርያም ተወለደች። አንቺ ያልወለድሽ ልድሽ መካን ሆይ ደስ ይበልሽ፣ ዘርሽ አሕዛብን ይወርሳሉና የፈረሱትንም ከተሞች መኖሪያ ታደርጊያለሽ እንዳለ ትንቢተ ኢሳይያስ ምዕራፍ 54 ከቁጥር አንድ ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ማለት ነው። አንድም ማርያም ማለት እመብዙሃን ማለት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለም ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነት ያገኘንባት እናት ናትና በተወለደችበት ቀንና በእርሷ ጊዜም እናቷ ቅድስታና የአስራ አምስት ዓመት ኢያቄምም የሰላሳ ዓመት ጎልማሳ ሆነዋል። ሐናም በወለደች ጊዜ በበረሃ ስለወለደች ለስንቅ ከቋጠሩት ጥራጥሬ ትንሽ ንፍሮ እየቀቀሉ ትንሽም ገንፎ እያቀመሷት ቆየች። ከዚያም ሲወርድ ሲዋረድ ዛሬም በልማድ በሀገራችን ይህን በማሰብ ግንቦት አንድ ቀን ንፍሮ በማብሰል ይበላል። ለእግዚአብሔር ምስጋና ይሁንና የስጋና የነፍስ መድኃኒት ሆነች።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 ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና እምረቱን ለምኝልን ኃጢአታችንም ያሰሪልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።